ለመስበር ለመስበር የሚያስችሉ ሥራዎች እንደተጀመሩ የሚያሳይ መሆኑ ነው። ሚታኝ ሶ በሎካል አቅም መሰራት ይችላል፣ መምራት ግን ይጠይቃል። መምራት ይጠይቃል ነሰሰርሊ ሶፍስኬት ሊሆን ያመራል። የሚሰራችው እንደ ምስሪል ስቴት አዲሱን አመት ምክንያት በማድረግ በለቡ መብራት ኃይል በግንባታ ላይ በሚገኙ አፓርትመንቶቻችን ላይ ታላቅ ቅናሽ አዘጋጅተናል። ስቱዲዮ 57 ካሬ 250 ሺ ብር፣ ባለ አንድ መኝታ 343 ሺ ብር፣ ባለ ሁለት መኝታ 552 ሺ ብር፣ ባለ ሶስት መኝታ 675 ሺ ብር እንዲሁም ባለ 4 አራት መኝታ በ810 ሺ ብር ቅድመ ክፍያ ምዝገባ ከፍለው የቤት ባለቤት መሆን ይችላሉ። ምን ይሄ ብቻ እርስ 30 ፐርሰንቱን በሶስት ዓመት መክፈል ከቻሉ እኛ ደግሞ 60 ፐርሰንቱን በረጅም አመት የሚከፍሉበትን ከፋፍል ሁኔታ አመቻችተናል። በውጭ ሀገር ለምትኖሩ ደንበኞቻችን በህጋዊ ተወካይ በኩል መመዝገብና መግዛት ትችላላችሁ፣ አሊያም ባሉበት ሆነው በዲኤችኤል ለመጨረስ ይችላሉ። ይህ ገጠር ከወጣው ረዥም ጊዜ ሆኖኛል። አትሊስት ወደዚህ አካባቢ መጥቼ አላውቅም። መምጣቴ እንዲ ያየሁትን ነገር በማየቴ በጣም ደስተኛ ነኝ። ብዙዎቻችሁ አንስታችሁታል፣ የአመለካከት ጉዳይ ነው። አገር መቀየር በሚደረግ ጥረት ውስጥ ትልቁ ፈተና ያመለካከት ነው የሚሆነው። ሰለሞን ደሬሳ የሚባል ባለቅኔ አሁን በህይወት የለም። ብዙ ኢትዮጵያዊ ላሊበላ እና አክሱም ፊት ቆመው እንዴት እንደማይሰሩ ነው የሚያስበው ነው የሚለው። ቆሞ መጀመሪያ ይመጣለት አይሰሩም ነው የሚለው አስታውሳለሁ። ግብርና ማዘመን ምናም ሲባል ቴክኖሎጂ እንዲቀስሙ ጃፓን የሄዱ የእኛ መሀንዲሶች ነበሩ። ሲመለሱ የትም ፈቅልንላ አልንችልም የሚል ትምህርት ነው ቀስሞ የመጡት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 ይሄንን ብትመገብ ብሎ የሚነግርህ ነገር አሁን እዚህ እያንዳንዱ ነው ገበሬ ቤት ውስጥ አለ። ይሄ የሚፈጥረው ምሳሌ ነው። ትልቁ አቅም ይፈጥርልን ይመስለኝ። ድሮ ንጹህ ቤቶች ያላቸው ጎረቤቶቻችን ጋር ብዙ ሰው ለመሄድ ይሞክራል። ያው ያመረን ነበር ማለት ነው። ንጹህ ቤቶች መስራት እንደምትችል ካወቅ የሌላ ሰው ንጹህ ቤት ሳይሆን ሳይሆንም ታማትረው የራስህን ቤት ንጹህ ማድረግም ላይ የምትተጋበት ሁኔታ ይፈጠራል። መጨረሻ ማንሳት የምፈልገው ይሄ መንገድ ዳር ያለ ነው እንደተባለው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 በመገኘቴ እኔም ደስታዬን ለመግለጽ ነው። ይሄ ያሳየን ነገር ቢኖር አንደኛው ነገን አምጥቶ ዛሬ እንደመኖር ማለት ነው። ወደፊት ምትኖር ኢትዮጵያ በለጸገች ሲባል ሊኖር የሚችለው ምን እንደሚሆን ካየ ነው፣ ይሄን ይመስላል ማለት ነው። ነገን ዛሬ አምጥቶ መኖር መጀመር ነው። ያለንበት መሬት ቅድም ምፋጤ እንዳለችው ዙ ያለ ነው። ብዙ ሰው ወይ ከተማ የተሻለ ገንዘብ ያለው ቤተሰብ አለው ወይ ደግሞ ካሽክሮፕ አለው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 ከሀገራችን ኢትዮጵያ የባልትና ውጤቶች የባህል ልብሶችን ጨምሮ እናንተ እንዲላክላቸው የምትፈልጉትን ነገሮች ገዝተን በታማኝነትና በቅልጥፍና ወደ እናንተ ለመላክ ዝግጅታችንን ጨርሰናል። በ0968256922 29 በቴሌግራም በዋትሳፕ እንዲሁም በቀጥታ በመደወል ያግኙን። ድካም የሚሆን የነበረ መጸዳጃ አሁን እናቶች ድሮ አይናቸው ጭምር እስኪጠፋ እሳት ለእንጨት ለቀማ ሄደው ሱንፍ ያሉ ጥፉበት ከነበረው ብርሃን ሆኗል፣ ማብሰያ ሆኗል። ጉልበት ይቆጥባል፣ ጤንነት ይቆጥባል፣ ማዳበሪያ ይሆናል፣ መብራት በተሟላ መንገድ ያገኛሉ። በአጭር ቦታ ውስጥ ሁሉም በጎ የሚባሉ ለምግብነት የሚሆኑ ነገሮችን አንድ ቦታ ያስገኛል። ሁለተኛው አኗኗር ይቀይራል። ሰዎች አሁን በተበታተነ መንገድ ለእርሻ ማይመች ወፍጮ ለማስገባት ማይመች መንገድ ለመስራት ማይመች ኤሌክትሪክ ለመዘርጋት ማይመች የነበረው በዚህ መንገድ ሰዎች ሲደረደሩ አንደኛ ለእርሻ የሚሆን ኩታ ገጠም ለማድረግ የሚያስችል የተሻለ እድል ይፈጠራል። ሁለተኛው በቀላሉ ሰርቪስ ያገኛሉ። ሶስተኛው ለመተጋገዝ የሚያስችል ማህበራዊ ህይወታቸው ይቀየራል። ስለዚህ የተሟላ ብልጽግና የሚባለውን ነገር በዚህ ናሙና ስላየ ነው። አቅም ደግሞ ያለው ሰው ይኖራል። ይሄ ደግሞ አሁን የተጀመረው የግብርና ሁሉም አይነቶች ተጨማሪ አቅም መፍጠሪያ ደግሞ መንገዶች ናቸው። በትንሽ መሬት በትንሽ ቦታ ማሩንም አሳውም ሊጨመርበት ይችላል። ፍራፍሬው እዛው ነው ያለው። ሰው የሚታረሰው የሚዘራው የሚረባውም አንድ ቦታ ላይ ከታከለበት ሰው በትላልቅ ማሳ ላይ ኢንዱስትሪላይዝድ በሆነ መንገድ ላይ የሚሰራ የነበረውን በኮቴጅ ደረጃ በሀውስሆል ደረጃ መስራች እንዲቻል አሳይቷልና፣ ይሄም ያመላክተን አንድ ምናብ ነው። ነገር ማየት ነው። ነገር ምን ይኮናል የሚለውን የሚያይ መውሰድ ነው። ሁለተኛው አገር ተቋም መሪውን ይመስላል በዚህ ደረጃ የሚያምን ራሱ ሮጦ ተንቀሳቅሶ የሚያሰራ መሪ ስላለ ሚሆን ነው። የመሪውን ደግሞ ካየ በየቀበሌው ድረስ አመራር ነው ያለው። ይሄ አብነት ምን እንደሚሆን ካየን አቅሙ በየደረጃው አለ። ሁሉም ሰው በዚህ መንገድ ከወሰደው መላው ኢትዮጵያን ይሄን የማረጋገጥ አቅም እንዳለን ይታያል። ገበሬውም እየተቀየረ ነው፣ ከተማውም እያደገ ነው። ሀብት ይመጣል። ሀብቱ እያለ እንዴት መጠቀም እንዳለብን ነበር ማናቀው ይፈሳል። ገንዘቡ እኮ ትልቅ ቤት ይሰራል ግን ምን እንደ ሚዛን አቅም ነበር የነበረውና አሁን እሱ ሁኔታ ነቀየረልን። ይህን ይዘን ከወሰድን በየደረጃው ከተሞች ያሉም ዘመዶች ያሉ ገጠርም ብዙ የሚያመርቱ አሉ። አሁን እንዴት ቻናል ማለግ እንዳለብን አይተናል ማለት ነው። ከዚህ ተነስተን በጥቂት ዓመታት ውስጥ ረጅም ጊዜ የሚወስደው ብልጽግና ወደ ራሳችን አስጠግተን መኖር የምንችልበት አይን ጋላጭ የሆነ ነገር ነው። ሰው አይን ይፈልጋል፣ ልብ ይፈልጋል፣ መሰጠት ይፈልጋል። እነዚህ ተደምረው ነው ይህን ነገር ያመጡት የተሟላው ነገር ግን በእጃችን ስላለ ቀጣይ መላ አገሪቱን ወደዚህ መቀየር የሚያስችል እድል ፈጥሯል የሚል እምነት አለኝ። አመሰግናለሁ ክቡር ጠቅላይ ሚኒስትር፣ እጅግ በጣም አመሰግናለሁ። በእውነት ይሄ ስራ ከዛሬ ሶስት ወር በፊት ሲጀመር በአራቱም ዞንና እንዲሁም አንበሪቸውን ጨምሮ መጥተው ስላዩልን፣ የመሰረት ድንጋይ ስላስቀመጡልን ከዛም ከሶስት ወር በኋላ ስራ አልቆ ተጠናቆ ለእያንዳንዱ ግለሰብ የሚመጥንና ደረጃውን የሚያሳይ ቤት ሰርተው ስላስረከቡልን በራሴ ስምና በክልሉ ሕዝብ ስም እጅግ በጣም አመሰግናለሁ። በመቀጠል የከተማ ኮሪደር ሲሰራ የከተማ ኮሪደር የሚይዛቸው መሰረታዊያን የሚባሉ አሉ፣ ወይም ቤዚክ ኮምፖነንት የሚባሉ አሉ።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 ለራሳቸው ፍጆታ የሚጠቀሙበት አልፎ ተርፎ ደግሞ ለሽያጭ የሚውልበት ከቤቱ ፊት ለፊት ስንመጣ ግሪነሪ ያለው በተመሳሳይ ሁኔታ የተለያዩ ፍሩቶችን፣ አትክልቶችን አምርቶ ሊሰጥ የሚችልበት ቦታ። የተለያዩ አገልግሎቶች ስንመለከት የሶላር መብራት አገልግሎት የሌላ መብራት መጠቀም አቅማችን ወደዚህ እስከምናመጣው ድረስ የአንዳንዱ አርሶአደር ሶላር ተጠቅመው የመብራት አገልግሎት እንዲያገኝ፣ ምግቦችን በሱ እንዲያበስል ከብቶቹን ቀንቀን የሚያወሉበት ቦታ የሚያበላበት ቦታ የከብቶችን ደግሞ ዳሪ ተጠቅሞ ባዮጋዙን የማብላላት ይሄ በጣም ትልቅ ነው። ሌላ ሀገር ላይ ስንሄድ የምንመለከተው የምንቀናው ነገር ዛሬ በሀገራችን ተግባራዊ ሆኗልና ይሄ በጣም ትልቅ ስራ ነው ብለን ነው የምንወስደው። ለነበሩት ሀሳብ ላረጉልን አጠቃላይ የመምራት ሰርቪስ ወይም አገልግሎትና ስለመሩን ጭምር እጅግ በጣም እናመሰግናለን። በቀጣይ ከዚህ ወስደን እኛ ይሄን ጉዳይ ማስፋፋት መቻል አለብን። የከተማውን ሕዝብ ኑሮ ለመቀየር ያሰብናቸውን የተለያዩ ኢኒሽቲቭዎች ተግባራዊ በምናደርገው ልክ የገጠሩንም ሕዝብ በተመሳሳይ ሁኔታ ተረባርበን በአጭር ጊዜ በተሰጠን አሳይመንት መሰረት በቅርብ ጊዜ እነዚህም በመቶ ማባዛት፣ በሺዎች ማባዛት፣ የህብረተሰቡን አቅም ማስተባበር፣ የአመራሩን አቅም ማስተባበር እና ሙሉ ጊዜያችንን በስራ ላይ እንደምናሳልፍ ቃል እየገባ ወሎት። አሁን የጀመርናቸውን ስራዎች በተለያየ መንገድ ሳይሰሩ ለማደናቀፍ የሚሞክሩ አካላት ጊዜ የለንም፣ ጆሮአችንም ለነሱ አንሰጥም። ሙሉ ጊዜ ሀያ አራት ሰዓት ህብረተሰቡንና አመራሬን ይዤ በስራ ላይ እንደማሳልፍ በዚህ አጋጣሚ ቃል እገባሎታለሁ። አመሰግናለሁ።